እሺ ደንበኞች፣ አሁን ደግሞ የማሳያችሁ የዛሃ ልብስ ይሆናል ማለት ነው። ከፈትል ለየት ያለ በጣም ቀላል ደስ የሚል ነገር ነው። ከመነ ወጣ ያለ ዛሃ፣ እዙ የተሰራ ዛሃ ነው። በጣም ነው የሚያምር። ጥለቱ እንደምታየው ዙሪያ ጥለት ነው። በሶስት ደረጃ ሁለት ሰፊና አንድ ቀጭን ተደርጎ ነው የተሰራ። በአራት አርብ የተሰራ ልብስ ነው። እንደምታዩ ከስር ምንም ነገር የለውም። ልቅም ያለ ነው። በጣም ነው የሚያምሩ። በዛ ላይ አርቡም ሰፊ ነው። እናንተ ከፈለጋችሁ በአምስት አርብ መሆን ይችላል። ፍላጎታችሁ ነው ማለት ነው። ግን ሰፊ ደስ የሚል በአራት አርፍ ሰፊ ሆኖ ዘና ብሎ የተሰራ ነው። እንደምታየው ቅልል ያለ ነው። ደስ ይላል። የግሩፕ ልብስ የሚያምር ስራ ነው። ዙሪያ ላስቲክ የተሰራ ነው። ከላይ ደግሞ እንደምታየው ሰፊ በጉንፍ የተሰራ ነው ማለት ነው። አንገቱ አራት ማዕዘን የተሰራ ከአንደኛው ጥለት ተወስዳ ነው አንገቷ የተሰራችው። ወርቃ ዘዋላት ዳርና ዳር በአራት ማዕዘን ቆንጆ ሆነ የተሰራ ልብስ ነው። እጇ ደግሞ እንደምታያት ፍቀጠን ብላ አጓጉል የሚባል እጅዬ ነው። ቀለል ያለች በጣም ነው የምታምረው። ደስ የሚል ልብስ ነው ፏ ይበሉበት፣ ደንበኞች ይዘዙት። የዛ ልብሶች በተለያየ ዲዛይን መስራት ይቻላል፣ ብዙ ባለፉም አይተናል። የዛ ልብስ አሁንም እናንተ በመረጣችሁት የፈለጋችሁትን ከፈትል አንስታችሁ መላክ ትችላላችሁ። የፈለጋችሁትን ወደዛ እንዲቀየርም ከፈለጋችሁ ዛ ለምትፈልጉ ደንበኞች በዛ ይሰራላችኋሉ። የሚያምር ቆንጆ ስራ ማለት ነው። ይሄ ቀለል ብሎ አምሮ ተሰርቶ በአስር ሺህ ብር ይሰራላችኋል። የምትፈልጉትን ዲዛይን ደግሞ እናንተ መርጣችሁ ላኩ። የወደዳችሁትን መስራት ይቻላል ማለት ነው። እንደ የዲዛይኑ ዋጋውም ያው እንነጋገራለን። በውስጥ መስመር ማናገር ትችላላችሁ። ደንበኞች እናንተ የፈለጋችሁትን ማዘዝ ትችላላችሁ ማለት ነው። ደኞች አሁን ደግሞ የማሳያችሁ የከፈት ልውጠን ወደ መነን ነው ማለት ነው። መነን ይሆናል ማለት ነው። እናምር የመነን ስራ ነው። ማሳያችሁ ቀለል ያለች የምታምር በሁለት አይናምንን የተሰራች ቆንጆ የምትባል ከስር በጣም ነው የምታምር ቀጭን ጥለት፣ ቀጭን እንዳትሆን ደግሞ ከሰዎቹ በፈለጉት መልኩ። እነዚህ መስቀሎቹ በጥልፍ የተሰሩ ናቸው ማለት ነው። በጣም ነው የሚያምሩት። ፈርጥ አላቸው። በእያንዳንዱ መሀል ፈርጥ ጨምሬበታለሁ። በጣም ነው የሚያምሩ። ደስ የሚል ነው። ወርቀ ዘቡ በጣም ገብቶበታል። ደስ የሚል ከለሩ የተወሰወሰ ቆንጆ የሚባል ከለር ነው። ቀጭን ነው። በአምስት አርብ የተሰራ ነው። የሚያምር ልብስ ነው። ከስር ዙሪያው እንደምታየው የተለያዩ መስቀሎች አሉት፣ ለውበት የተደረጉ ልብሱ ቀጠን እንዳል ለማሳመር ማለት ነው። ቆንጆ ነው። በጣም ነው ደስ የሚሉ መስቀሎች ናቸው የተደረጉበት። ከላይ እንደምታየው አምስት አርብ ነው። ፏ ያለ ነው። በቬጅ ከለር የተሰራ ነው። ውስጡ ቬጅ ገበር ገብቶበታል። ጽድት ብሎ የተሰራ ፏ ያለ ነው። ከጀርባ ላስቲክ የተሰራ ነው። ጥቅጥቅ ላስቲክ አለው። ፍሪ ሳይዝ ደስ የሚል ለፈለገው ሰው መሆን የሚችል ነው። ለእናቶች ለወጣት፣ ለሁሉም መሆን የሚችል ነው። ከላይ እንደምታየው ደግሞ ቀበቶ አለ። ቀበቶ እንደው የሚነሳ ነው። ከላይ የሚደረግ ነው። ሲፈልጉ ማሰር ይችላሉ፣ ሲፈልጉ ደግሞ እንዲሁ ማውለቅ ይችላሉ ማለት ነው። ከጀርባው ላስቲክ ስለሆነ ከፊት ለፊቱ በሸፒ ተሰርተው ከጀርባ በላስቲክ የተሰራ ነው እና ምድ ነው በጣም ነው ደስ የሚለው ቆንጆ ልብስ ነው። ያምራል። ይዘንጡ በት እላለሁ። ከላይ ደግሞ አንገቱ ከርብ ሆኖ የተሰራ ነው። ከአራት ማዕዘን ወጣ ያለ ከርብ የሆነ ስራ ነው የተሰራ እንደምታው በየመሀሉ ፈርጦቹ ገብተውበታል። ፈርጦቹ ውበቱን የበለጠ አጉልቶታል ማለት ነው። ደስ የሚል ነገር አለው። እጁ ደግሞ ስንሄድ ሰፊ አሁን ላይ ያለ ሰፊ ሆኖ የተሰራ መጠርጠርም ጀምሮ እንደምታየው ነው። ሰፊ ነው እጁ። ከስር ደግሞ ሰፊ ሆኖ መጥቶ ከስር ንቅ ያለ ነው። በሳይዝ ከስር ተሰርቷል እንደምታየው ሰፋ ይላል። በደብል የተሰራ ነው የእጁ ሳይዝ ማለት ነው። ቆንጆ አድርጎታል፣ ልብሱን አሳምሮታል። ይህንን ይመስላል ማለት ነው። ዚፐር አለው። ቆንጆ ነው። ደስ ይላል ልብሱ። ፋ ብሎ ይሰራላቸዋል። የሚያምር ሆኖ በ11000 ብር ይሰራላችኋል ማለት ነው። ደሞ የምናየው የጥልፍ ስራ ይሆናል ማለት ነው። የጥልፍ ስራ ሆኖ በሁለት አይና መነን የተሰራ ቆንጆ ልብስ ነው። ሁለት አይና መነን ነው። መነኑ ራሱ እንደምታየው በጣም ነው የሚያምረው። ኦኬ። ፊሲ እንደማለት ማለት ነው። በጣም ነው የሚያምር። ከጀባ ያው እንደምታየው ሚቋጠር አለው፣ እንትን ገመድ አለው አብሮ የተያያዘ ማለት ነው። ስፈልጉ ሼፕ በሚያደርጉት ከፍለፊቱ የሌለ ከጀርባም የሚታሰር ነው። ቆንጆ የሚባል አምስት አርብ የተሰራ ነው ጥለቱ ሸማኔ ነው የሚመስለው። በጣም ነው የሚያምረው። ቸኮሌት ከለር ገብቶበታል። በመሃል ደግሞ ጥቁር አለው። ፈረጦቹ እንደምታያቸው የሚያማምሩ ናቸው። በጣም ነው ውበቱን ጎላ ያደረገው። አምስቱ ማርብ የጥልፍ ስራ ነው። ደስ ይላል። ቀለል ያለ ነው። በጣም ነው የሚያምር። በሽመና የተሰራ ነው የሚመስለው። አሁን ላይ ደግሞ በጣም ደስ የሚል ፋሽን ልብስ ነው። ከለር ኮምቢኔሽኑም ደስ ይላል። ይሄ መቶ አምስት የሚባለው ክለር ከጥቁር ጋር ሲቀላቀል በጣም የሚያምር ዳርና ዳሩ ደግሞ በወርቀዘቡ ገብቶበት የሚያምር ሁኔታ ተሰርቷል ማለት ነው። ፈጥቶ እንደምታየው ስድስት ትብሎ የተሰራ ልብስ ነው። አምስት አርብ ነው። ሰፊ ነው። በደንብ እንዲሸከመው ደግሞ ጥልፉ በደብል አይን ሁለት አይን ታማሚ ይባል ማለት ነው ያለው በሱን የተሰራ መስቀሉ ደግሞ እንደምታየው የፎቶ ስራ ነው። ቆንጆ ነው። ደስ የሚል ነው። በጣም የሚያምር ወራጁን ደግሞ እንደምታየው ነው። ምንም የተሳበ ነገር የለም። ምንም ነገር እንትን የሚል ነገር የለውም። በጣም አይን ያዝ የሚያደርግ ቆንጆ የሚያዘንጥ ልብስ ነው፣ ይዘንጡበት እላለሁ። ፈርጡ እንደምታየው በጣም ብዙ ነው። ደስ ይላል። አንገቱ ከፈት ያለ ነው፣ ደስ የሚል ነው ደንበኞቼ። ከኋላም ደግሞ ልክ እንደፊቱ ወረድ ያለ ነው። ሰፋ ያለ ከፊት ከኋላም ከርብ የሆነ ሰፊ ልብስ ነው። ከፍለፊቱ በሸፊት የተሰራ ልብስ ነው። ከጀርባው እንዳየው ሸፒ ነው ስራው ማሰሪያ ያለው በጣም ነው የሚያምር እጅጌው አጭር ሆኖ ቡፍ ያለ በስሱ ነው የተሰራ እና ደግሞ መጦ ንቅ የሚል የሚያምር ስራ ነው የተሰራ እናንተ በፈለጋችሁት መልኩ ሳይዙን በሳይዛችሁ መልኩ ይሰራላችኋል እናንተ በወደዳችሁት መልኩ ይሰራል ከላይ አንገቱን በምትፈልጉት መሰራ ትችላል በእናንተ ምርጫ በእናንተ ፍላጎት ይሰራላችኋል ማለት ነው በሀያ ሺህ ብር ብቻ እንደዚህ ፏ ብሎ አምሮ ይሰራላችኋል ማለት ነው ቆንጆ ነጠላም አለው ዲዛይን አንተ ፈልጋችሁት መልኩ እንሰራዋለን። አሁን ደግሞ የምናየው ያው የጥልፍ ስራ ነው። ከነዛ ለየት የሚለው ይሄ ምንድነው ሰፊ ነው፣ ጥልፉ በጣም ሰፊ አምስት አርፍ፣ ለሰርግ የሚሆን ለፕሮግራም ቆንጆ የሚባል ስታየው በጣም ቀላል ጥልፉ፣ ደስ የሚል ቀለል ያለ ቆንጆ የሽመና ስራ የሚመስል በየመሀሉ ያሉት ነገሮችም እንደምታየው በ91 የተሰራ ቆንጆ ልብስ ነው። ከቪጅ ካለር ጋር ተቀላቅሎ የተሰራ በጣም ነው የሚያምረው። አንገቱ ከስር ያለው ነገር እንደምታየው ሰፊ ነው። ቆንጆ ወጥ ስራ ነው የተሰራ። ውድ ላይ ስንሄድ ደግሞ በወራጅ ነው የተሰራ። ወራጁን ካፈለጋችሁ አለማድረግ ይቻላል። በክብ መሰራት ይችላል ማለት ነው፣ እናንተ በመረጣችሁት ከዚህ ከዚህ ያለውን በጣም ነው የሚያምረው። ለሰርግ የታዘዘ ልብስ ነው፣ የሰርግ ልብስ ነው። ቲሸርትም አለው በጣም ነው የሚያምረው። ደስ ይላል። እንደምታየው አይደለም፣ ቀላል ነው ሲለበስ። ደንበኞች ያው በቪዲዮ እንደሚያዩት አይደለም፣ በጣም ቀላል ቆንጆ ነው። ፈርጥ ማለት ፈርጥ ነው ያለው የበለጠ ደግሞ ፈርጡ በስቱታል ደስ የሚል ልብስ ነው። ዙሪያ ነው፣ በጣም ነው የሚያምረው። ሁሉም አንድ አይነት ነው እንደምታየው ነው። ከኋላም ደግሞ በደንብ ደግሞ እንዲሸከመው በሁለት አይና ሆኖ ነው የተሰራ። ሁለት አይናው በራሱ ሁለት አይነት ነው። ሁለት አይና በራሱ አንደኛ አለው ኖርማል ሁለት አይና ማለት ነው። ይሄ ደግሞ እንዲሸከም ተደርጎ ቆንጆ የሚያምር ቀለል ያለ ቆንጆ ሁለት አይና መነ ነው ማለት ነው ከላይ እንደምታየው ደግሞ ይህንኛውን ይሆን አለ ማድረግ ይችላሉ፣ በክብ ማድረግ ይችላሉ። ደንበኞች እነሱ በፈለጉት መልኩ ይሰራላችኋል ማለት ነው። ወገቡ እንደምታየው በቀበቶ ነው የተሰራ። ቀበቶ ብቻውንም ይደረጋል፣ ያለ ቀበቶ መደረግ ይችላል። በሁሉም መልኩ በፈለጉት መሆን ይችላል። አንገቱ ሰፋ ብሎ የተሰራ ቆንጆ ነው፣ ቪን የተሰራው እናንተ ፈልጋችሁት በወድራችሁት መልኩ አንገቱን መቀየር ትችላላችሁ። ደንበኞች ወድራችሁት እጅጌውንም አጭር ማድረግ ትችላላችሁ ሸፒ ማድረግ ትችላላችሁ። ቅድም እንዳያችሁት ማለት ነው። የእናንተ ፍላጎት ይሆናል ማለት ነው። ወደ እጁ ስንሄድ ደግሞ እንደምታየው እጁ ረዘም ብሎ በሳይዝ ልክ የተሰራ ወደ ላይ ስትሄድ ቀለል ያለ እጁ ቻንቅልና፣ ወደ ላይ ደግሞ ሰፋ ብሎ ብትን ያለ ደስ የሚል ነው። ቆንጆ ልብስ ነው ማለት ነው። እንደዚህ ፏ ብሎ ተሰርቶ በ30 ሺህ ብር ይሰራላችኋል ማለት ነው። ቆንጆ ስራ ነው። እዘሉት ዘንጡበት እንላለን። እሺ ደንበኞቼ፣ አሁን ደሞ ማሳያችሁ ሰፊ ጥለት ነው ማለት ነው። ሰፊ ጥለት በመናል ቆንጆ የሚያምር አራት አር የሆነ አራቱ ማርብ ዙሪያው እኩል የሆነ የሚያምር ልብስ ነው የምታወት ማለት ነው። እንደምታወት በጣም ነው ደስ የሚል ዓይን ያዝ የሚያደርግ ልብስ ነው። ጠፍቶ የቆየ ልብስ ነው። የሚቀራረብ ነው። በጣም ነው የሚያምረው። ያምራል በጣም አብሽ ከለር ከወርቅ ዘቡ ጋር ተቀላቅሎ የተሰራ ከለር ላይ ደግሞ ያው ወደ ቬጅ ከለርም ያለበት ደስ የሚል ከለር ነው። አዎ ላይ ነው ያዝ የሚያደርግ ቆንጆ ሻይን የሚያደርግ ልብስ ነው። በጣም ነው ደስ የሚል ቆንጆ ልብስ ነው። ደንበኞች ወዱታል በጣም የሚወደድ ቆንጆ ልብስ ነው። አራቱም እንደምታየው እኩል የሆነ ዝንፍ የሌለው የሚያምር ልብስ ነው ማለት ነው። በዛ ላይ አርቡ ሰፊ ነው፣ ደስ ይላል። መናንም ሁለት አይና ምን ነው ከስር ቪጅ ገበር ተጠቅም ያለው ከታች ደግሞ እንደምታየው እንደሌላውም አይደለም፣ ፈርስ ይባልም የለው ጽድት ያለ ቆንጆ ልብስ ነው። እናንተ የሚሆን ለደንበኛ የሚሆን ቆንጆ ልብስ ነው። አው ይወዱታል፣ ይዘዙት፣ ብትን ይበሉበት። ከወገብ ላይ ደግሞ ስንሄድ ዝርግፍ የተሰራ ቆንጆ የሚያምር ስራ ነው የተሰራ የደንበኛ ልብስ ነው። አባዬ ልብስ አደርሷል። በዚህ አጋጣሚ ቆንጆ እና ደስ የሚል ልብስ ነው። ጽድት ብሎ አልቋል። አው ጽድት ብሎ አልቋል። እንደምታየው ነው ይህንን ይመስላል። ጣም ነው የሚያምር ወደነዋል። ያው የምትወጂው አንቺም ተወጂዋለሽ ብዬ አስባለሁ። ቆንጆ ነው። ዙሪያ ላስቲክ የተሰራላት። በሳይዝ ልክ ቆንጆ የሚያምር ስራ ነው የተሰራ አንገቱ አራት ማዕዘን ነው። አራት ማዕዘን በቤት የተሰራ ነው። እንደምታየው ጥልፉ ከርቭ የተሰራ ደስ የሚል ነው። ከተለመደው ወጣ ያለ ደስ የሚል ነገር ነው። አይን ያዝ ያደርጋል። ከልብሱ ጋር ደግሞ አንድ አይነት ስራ ነው የተሰራ ጣም የሚያምር ደስ የሚል ነው። እጁ ደግሞ እንደምታየው ዝርግፍ ነው። ቀለል ብሎ ዝርግፍ የተሰራውት ማለት ነው። ይወዱታል ደንበኞች። እነሱ የፈለጉትን አማራጭ በፈለጉት መልኩ ይዘን ቀርበናል ማለት ነው። እነሱ ደግሞ የወደዱትን መላክ ይችላሉ። በሁለት አይነት የሚያምር ቆንጆ ልብስ ነው። እነሱ የመረጡትን ይህን ያሉትን ይዘዙ ፎቶ፣ ይላኩልን የፈለጉትን በፈለጉት አማራጭ መስራት ይቻላል ማለት ነው። አስራ ስድስት ሺህ ቆንጆ ነው ይሰራላችኋል ማለት ነው። ውድ ተመልካቾቻችን የዛሬው ፕሮግራማችን ያያችሁትን ይመስል ነበር። እነዚህን የሚያማምሩ ልብሶች አዘው ዝንጥ ማለት ከፈለጉ አብዱ ጥበብ ብለው ከታች ባለው ስልክ ኮንታክት ያርጉን። ያሉበት ድረስ ጥርት ባለ መልኩ ሰርተን እንልካለን እያልን የዛሬ ፕሮግራማችንን እንጨርሳለን። እስከ ቀጣይ ፕሮግራማችን ሰላም ቆዩ።